አይደለም ቆይ፣ ግራ እያጋባሽ ነው። ነው ግራ እያጋባሁ ያየው ነው ይሄው። ብለሽ አልነግሪኝም እንዴ? እኔ እኮ የሱቁ በቃ የሆነ ነገር ወይ የተዘረፈ ነገር መስሎኝ። ምንድን ነው አብርሽ? እኮ ነው አንተ ምን ውስጥ ነው ያለው? ደህና ነህ? እሺ በቃ እኮ ያ ነገር እኮ አብርሽ፣ በቃ እሷ ደህና ናት። እኔ ናፍቀኝ መናፈቁ ችግር የለውም ግን አብርሽ በቃ ትመጣለች። በቃ መች እንደሆነ አላውቅም፣ መመለስ አይቀርማ። ምንድን ነው አንተ እንዲህ መሆን እሷን እያስጨነካ ታውቃለህ። ደግሞ እኔ ደንግጬ ጌታ ቤተሰብ ይዤ ነው የመጣሁት ማለት በቃ ካሜራ ይዘና ምናምን በቃ እኔ ሱቅ የሆነ ነገር የሆነ መስሎኝ ነበር። ቤተሰብ የምሬን ነው። እንዲህ ስለ አብርሽ ጉዳይ መሆኑን አላውቅም ነበረ ቤተሰብ ማለት እኔ ሰላምታውን አያሰጣችሁም። አብርሽ ፈራሁክ ፈራሁክ። እንደ ሌላ ቀን እኮ አይደለም፣ እንደ ሌላ ቀን አይደለም። ይናካኛለሽ። ምንድን ነው በቃ አንተ? ምንድን ነው በቃ ትመጣለች። ይሄን ነገር አብርሽ ይሄን ነገር እኔ በቃ ድምጿን እስከ ባለፈውም በዚህ በቤተሰብ ኬዝ ማለት ነው አብሪሻ ዳምጠኝ በቤተሰብ ኬዝ የተፈጠረው ነገር ታውቃለህ አሁን ደግሞ እንደዛ የመሆና ምክንያት እኛ ላይ ቢያሳብቡ ምን ሊመጣ ነው እ መታሰር ነው ፈልገው። አንድ ፍሬ ልጅ አሁን እንዲስት ሆነ በእናንተ ምክንያት ነው ከተባለ አባትዬው ናፍቀኛለች እኮ በቃ መናፈቁን፣ እሺ ይቻለው ለጊዜው። እናንተ እህቷን ቴክስት በቃ እኔ አውቃለሁ አብርሽ መተኛል ቤተሰብ ጠርቼ ውስጃለሁ ከዛ እኔ ተቀይረብኛል በእኔ ራሴ ማላቆ

ማን ያነሳልና? እህቷ ቴክስት ነው ቴክስ ነው ማውራት ደውል። በእህቷን በእናታችሁ፣ እሺ እኔ መል አረብ ቤተሰብ ነው መላ አድርገሽ። ከዚህ በላይ እኔ እንዴት እንዴት ልግለጽ ላችሁ እኔ አላቅም። ባለፈውም ያው ቤቷ ድረስ ሄዶ ያው ነገር ተፈጠረ። እኔ መታኝ ደበደበኝ። ያው እንግዲህ እኔ ችግር የለውም በቃ እሱ ተስማምተናል። ከዛም በኋላ ምንም እንደዚህ ያን ነገር ውስጥ አንገባም ብሎ ነግሮኛል። በቃ እሷ ስትመጣ ደህና መሆኗን እንግዲህ ማወቃችን አይቀርም። አሁን ላይ ሲጀመር አዲስ ነገር ቢሆን እኔ ራሴ ነግራችሁ ነበረ። ግን ደህና ስለሆነች ነው። እኔ አሁን ይናፈቅች ሌላ ነገር ምንም በቅ አማማት ምና እሺ እኔ እንጃ አዲስ አበባ ተደብቀ ታያት አለ ቦታውን ነገሩ ታኪ ሁ ትላለህ። አንተ ቃልህ እንደማትጠብቅ አውቃለሁ።

አብጃ አይደለም ግን፣ ናፈቀች። ምን ላርግሽ? እኔ ምን እንግዲህ፣ እሷ የምትለው በቃ። አብርሽ እየተቀያየርብን ነው እኛ ምን ውስጥ በጣም እየተመመሽ እኛ ምን እናርጋ? አብርሽ እኛ ምን እናርግ? ባለና ሰሙኝ እኔ አልችልም አብርሽ። እንዴት ነው ማለት ነው? በቃ ጉዳይ ካየስ በእኛ እኮ ነው የሚሆነው። ችግር የለም ላሳዝ በቃ እዛ ጋር ትቀመጠው አላችሁ አልቀመጠም። ቢያንስ ሰፈሯን ሚካኤልን እኔ ቤተሰብ ምን እንደምል አላውቅም። ከአቅሜ በላይ ሆኗል። የአብርሽ ጉዳይ እኔ አላውቅም። ሰላም በአንድ በኩል ለች፣ አብርሽ በዚህ በኩል ራሱን እያጣን ያለው እኔው ጭንቀት እየሆነብኝ ነው። እንቅልፍ ራሱ እያጣኝ ያለው ቤተሰብ ይኸው። አሁን ደግሞ እሷ የተዘረፈ መስሎኝ ነበረ እንትን ብዬ የመጣሁት አላረፍኩም። ከምሳ እንደገባሁ ነው ቤተሰብ ያለሁት እኔ እኔ ምን ደሞ አያውቅም። ማታ ያው ስለሱ ነው፣ ይወጣ ላይወጣ የሚለውን ነገር ነው እያደረግ ያለሁት እና ቤተሰብ ሲ በጸሎት እንኳን እኔ እኔ ምን ላርግሽ፣ እኔ የተፈጠረው ነገር እኔ ፈቅጃ አይደለም። ከቻልክ በቃ እማትዬ በእናትሽ ውሀ ገዝተሽ ራሴ ሊፈነዳ ነው። እኔ ራሴን እያጣነው። አብርሽ በእናንተ ምክንያት የምሬ ነው። እንቅልፍ አልተኛም። ይኸው እየዞረብኝ ነው። አሁን እኔ ምንም ማድረግ አልችልም። ቤተሰብ እኔ ምን እንደማደርግ አላውቅም። ብቻ ደውላለሁኝ። እኔ ምንም የሚባል አያገባኝም። እስኪ እሞክራለሁኝ ካነሳች አነሳች፣ ነው እንግዲህ፣ ማውራት ከተመቻት አገናኛችሁ። አረቤት ሰኔ ጨነቀኝ እኮ በዚህ ማል። ሄሎ ወይ ሰላም ነው። አሎ እንዴት ናት? ሰላም ተሻለ? ለሰላም ስትልኝ አንዴሽ ማውራት ከቻለች አንዴ ፈልግ ያለ አብርሽ ፈልግሽ ያለ

ምን ሆነሽ ነው? በእናትሽ እንኳን ፈጣሪ ማለሽ። በላ ተወጣን እኮ ምን ይኩ ያለሽ ነው? ልጅ ነኝ ማማ ተረጋጋ። የት ነሽ? ያለሽ የት ነው አሁን? እዛ ነኝ። ነገ ተሽሎሻል እንዴ? ሚኪ ነኛናነሽባ አለ እኔ እንኳን እህትሽም እየነገረች ስለነበረ በጣም አልተጨናኩም። አብርሽ ግን እኔ ራሱን እያጣን ያለው እራሱ ነው። የምሬ ነው። በቃ አንቺ ብቻ ደና ሆነሽ ተመለሽ እንጂ አብርሽን በጣም እንትን እያልኩት ነው። ከአቅሜ በላይ እየሆነብኝ ነው። በቃ አንቺ ብቻ ቶሎ ተመለሽ። የምሬ ነው። በቃ አንቺ ደና ሆነሽ ብቻ ተመለሽ። እሺ፣ ነገ ነው የምትወጪው? አ ነገ በቃ መጥቼ ወይ ይሻለሁ ቢያንስ ከመጣሽ ፈጣሪ ማለስ ጨርሶሽ ቻ እና እሺ። ሰማሃ አሁን እስተረጋጋ ደህና ደህና ደህና አይደለች። በቃ ሰማህ እኮ ደህና ናት። በቃ ያው ቤተሰብ እናንተም ያው እንደሰማችሁት ነው። ሰላም ደህና ናት አሁን ላይ ፈጣሪ ይመስገን። እኔ እንኳን በቴክስት ነው፣ ዛሬ ነው የደወልኩበት ያገናኝታናለች። አብርሽም ያው እንግዲህ እንደተረጋጋ ተስፋ አድርጋለሁ። በጣም በቃ አሳሳቢ ነገር ስላለ ነው አሁን ቤተሰብ እኔ የመጣሁት ከባለፈው በኋላ እኔ ብዙ መከራዎች ላይ ቻለሁ። እኔ እንደምነግራቸው አላውቅም። እኔ በእኔ ቦታ ብትሆኑ ትረዳላችሁ እያስባለ ሰም ደህና ሆናለች ፈጣሪ ይመስገን። መታ ደግሞ ለእናንተ እናሳየታለን ብዬ ያስባለሁ። ነገ ነው መጣ ስላለች ካገኘናት ያው ቢያንስ እንኳን ቪዲዮ ካቃተን እንዲሁ በድምጧል እናሰማቸዋለን። ቤተሰብ ምንደመ ሽላ